ሰበር መረጃዎች ደርሰውናል። በኤርትራ ወታደር ሰው ተገደለ። በኢትዮጵያና በኤርትራ መካከል ጦርነቱን ሊጀምሩት እየተሟሟቁ ነው። የኢትዮጵያና የኤርትራ ጉዳይ ወደ ግጭት እንዳያመራ እየተዘጋ ነው። የአብይና የኢሳያስ መንግስት የለየለት ፍጥጫ ውስጥ ናቸው። ጦርነቱ በድሮን ይሆናል የሚል ስጋትም ተደቅኗል። በዛላምበሳ ድንበር ላይ እጅግ አስደንጋጭ ክስተት ተሰምቷል። ነገሩ ቀላል የሚባል አይደለም። መረጃውን በስፋት የምንመለከት ሲሆን ከአማራ የሐዘን መግለጫ ተሰጥቷል ህዝቡ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 የኢትዮጵያና የኤርትራ ጉዳይ ወደ ግጭት እንዳያመራ እየተሰጋ ነው። አንዱ የሌላውን ቡድን በመደገፍ የከረሙት የሁለቱ ሀገራት መንግስታት ወደ ለየለት ጦርነት የሚገቡበት የጦርነት ጉሰማዎች እየተሰሙ ነው። ሰሞኑን የውጭ ጉዳይ ሚኒስቴር ኤርትራ ሉዓላዊነት እየጣሰች መሆኑን ጠቅሶ ያወጣው መግለጫ መረር ማለት የሚጠቁመው ይህንን የከፋ ሁኔታ ነው። ኢራንና እስራኤል በቀጠናው የሚደግፏቸውን ኃይል ለማስታጠቅ ወደኋላ የማይሉ መሆኑ በኢትዮጵያና ኤርትራ መካከል የሚታየውን እልና ለጦርነት መፈላለግ የከፋ አደጋ የ የሚያስከትልም ያደርገዋል። የኢራንና የእስራኤል ጦርነት ያሳየን ዋና ዋና የተቋም መሪዎችን መግደል፣ ወሳኝ ተቋማትን ማውደም ነው። የአብይና የኢሳያስ መንግስት ከህወሓት ጋር በነበረው ጦርነት የድሮንን ጥቅም አብሮም አይቷል። በኢራንና እስራኤል ጦርነት ወቅትም ሚና የነበረው ድሮን በኢትዮጵያና ኤርትራ ቀጣይ ግጭት ዋና መሳሪያ ሊሆን ይችላል የሚል ስጋት አለ። ከህወሓት ጋር በነበረው ጦርነት ኢትዮጵያ ከተጠቀመችባቸው ድሮኖች መካከል የኢራንም የማይጠቀሱ ሲሆን ለሄዝቦላና ሴኩሪቲ ቡድኖችም ከድሮን ባለፈ ሚሳይል ስታስታጥቅ የነበረች ኢራን በመንግስት ደረጃ የኤርትራ መንግስት ልታስታጥቅና ግጭቱን የከፋ እንዲሆንም ሚና ልትጫወትም ትችላለች የሚል ከፍተኛ ስጋትም አለ። የኢትዮጵያ መንግስትም በባህር በር ጉዳይ እርግጠኛ ሆኖ እየተናገረ የሚገኘው ቃል የገቡ ሀገራት እንዳሉ በመጥቀስም ጭምር ነው። ይህ የዓለምን ልብ ቀጥ ሊያደርግ ደርሶ የነበረ ጦርነት አካል የሆኑ ሀገራት ከኋላ የሚደግፉት የኢትዮጵያና ኤርትራ ጦርነት የከፋ አደጋ ሊያመጣም ይችላል። በሌላ በኩል መረሳት የሌለበት የእስራኤል ኢራን ጦርነት በሚሳይልም ሆነ በአየር መቀጣቀጥን ቀላል ያስመሰለ መሆኑ ነው። የሁለቱ ሀገራት ጦርነት ሁኔታንና የተረጋጋ የሚመስል የነበረውን የዓለም ሁኔታ ያናጋም ነው። ከሩሲያና ከዩክሬን ጦርነት ጋር ሲደመር ከተሞችን ሆነ ተቋማትን በሚሳይል ማስፈራራትና ማውደም እንደተራ ጉዳይ ያሳየም ሆኗል። ከግብጽ ጋር በአባይ ውሃ የምትጨቃጨቀው ኢትዮጵያም ሆነች ከኢትዮጵያ ጋር ውሃ በቀጠነ ጠብ ውስጥ ያለችው ኤርትራ ጋር የሚሳይልና ሌላም ጦርነት ሊያለማመድም ይችላል። የዓለም መሪዎች የኢራንና እስራኤልን መቀጣቀጥ ቁጭ ተጠቅለው ሲያዩ የሚመጣላቸው እነሱ እድል ቢያገኙ ሊመቱት የሚችሉት ሀገር ነው። የግብጽ ኢትዮጵያና ኤርትራ መሪዎችም የአስራ ሁለቱ ቀን ጦርነትን ስልት ሊከተሉ የሚችሉም ናቸው። በቀጠናው ይህ አይነት ተነስቶ መደባደብ ከተጀመረ በማጥቃትም ሆነ በመጠቃት ልትጠቀስ የምትችለው ኢትዮጵያ ነች። በጦርነት አዙሪት ሊያቆይ የሚችለው ይህ ክፉ ልምድም ሀገርን ሆነ ቀጠናውን በእጅጉ የሚጎዳም ነው። በተያዘ መረጃም አንድ የኤርትራ ወታደር ሁለት ሲቪሎች ላይ ተኩሶ አንድ ሰው ሲገድል ሌላ ሰው ማቁሰሉን ነዋሪ ች ተናገሩ። የግድያና የማቅሰል ድርጊቱ የተፈጸመው በድንበር ከተማ ዛላንበሳ ሲሆን በአካባቢው የሚገኙ ሕዝቦችንም ክፉኛ አስቆጥታቸዋል። ሰኔያ ቀን 2017 ዓ.ም በኤርትራ ወታደር በሲቪል የዛላንበሳ ነዋሪ ባልና ሚስት የተፈጸመውን ግፍ የሚመለከት መረጃ ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈቀዱ የከተማዋ ነዋሪዎች ተናግረዋል። እንደ ነዋሪዎቹ ቃልም በከተማዋ ሲቪል ለብሰው የአልኮል መጠጥ ሲቀማምሱ የዋሉ ሁለት የኤርትራ ወታደሮች ከሰዓት በኋላ ወደ መኖሪያ ካምፓቸው እያመሩ ሳለ ሁለት ህጻናትን በቤታቸው አጠገብ ሲጫወቱ ያገኛሉ። አንደኛ ወታደር ሰክሎ ስለነበረ ሁለቱን ከመስደብ አልፎም ይመታቸዋል። ይህንን ተግባር በቅርብ ርቀት ሲመለከት የነበረው የሕፃናቱ ወላጅ አባትም ቀረብ ብሎ ለምን መታቸው ብሎ ጠይቆ ሳይጨርስ የሰከረው ወታደር የታጠቀውን ሽጉጥ አውጥቶ ይተኩስበታል። አባትም ይወድቃል። ተግባሩ ያስደነገጣት እናት እየጮኸች ባሏ ወደ ወደቀበት ስትጠጋ ወታደሩ እሷም ላይ እንደተኮሰባትም ነዋሪዎች ይናገራሉ። አባት ትዳሩንና ልጆቹን ትቶ በተተኮሰ በት ጥይት ህይወቱ ተቀጥፏል። እናት በተኮሰባት ጥይት ቀላል ጉዳት ደርሶባታል። ሌላኛው አብሮ የነበረው ወታደር ገዳዩን ወታደር ከአረመናዊ ተግባር ባያስጥለው ኖሮ የጉዳቱ መጠን ካጋጠመው በላይ ይሆን ነበር ሲሉ በቅርብ ርቀት ክስተቱን ያዩ የአይን ማኞችም ተናግረዋል። ወደ ቀጣይ መረጃችን ስናመራ የወያኔ መንገድ ጠራጊ ከጠገዴ ወረዳ አስተዳደር የተሰጠ የሐዘን መግለጫ በወልቃይ ጠገዴ ሰተትዩ መራዞን በጠገዴ ወረዳ ጎቤ ቀበሌ ንጹሃን አርሶ አደሮቻችን በታጠቁ የጠላት ኃይሎች በደረሰባቸው ጥቃት ህይወታቸው አልፏል። በደረሰው ልብ ሰባሪ ጥቃት የጠገዴ ወረዳ አስተዳደር የተሰማንን መሪር ሐዘን እየገለጽን እነዚህ የታሪካዊ ጠላቶቻችን የወያኔ መንገድ ጠራጊ የጠላት ኃይሎች በሀሳብ ትግል ማሸነፍ ያልቻሉትን በጠመንጃ ለማስፈጸም ለማ ማንነታቸውና ለወሰናቸው የሚፋለሙትን ንጹሃን አርሶ አደሮች በየቀበሌው እየገቡና እየጠበቁ ተደብቀው አድፍጠው ጥቃት በማድረስና በመግደል የወያኔ መንገድ ጠራጊነት አላማቸውን ለማሳካት እየጣሩ ይገኛልም ሲል መግለጫው። በወልቃይ ጠገዴ የተከሰተው ይህ መሪር ሀዘን ህዝቡን በማገልገልና በወሰንና ማንነታቸው የማይደራደሩ ደፋቀና ሲሉ በነበሩና አሁንም ህዝቡን በማገልገል ላይ በነበሩ የተከዜ ዘቦች የወያኔ መንገድ ጠራጊ የጠላት ኃይል አድፍጠው ጠብቀው ገድለዋቸዋል። እነዚህ ህይወታቸውን ያጡ ንጹሃን አርሶ አደሮች የአማራን ማንነትና የወሰን ጥያቄ ዳር ለማድረስና ተልኮ ለማስፈጸም ደከመኝ ሰለቸኝ ሳይሉ ህብረተሰቡን ከፊት ሆነው የልማቱና የሰላሙ ተጠቃሚ ለማድረግ ቀንከሌት ሲተጉ የነበሩ እጅግ ቅንና ታታሪ የህዝብ ልጆች ነበሩ። ለወሰንና ማንነታቸው አበክረው የሚሰሩ ለህዝብ ልማት፣ ሰላምና አንድነት የሚተጉ ህዝቡ ተስፋ የሚጥልባቸው የተከዜዘቦችን በመግደል ትግሉን ማስቆም አይቻልም። እነዚህ የጥላት ኃይሎች ከዚህ በላይ ዓላማ ያላቸውና ወረዳውንም ሆነ ዞኑን በማፍረስ ወያኔ መንገድ ጠራጊነት አላማና ተልዕኮ ይዘው የሚንቀሳቀሱ መሆኑ የሚታወቅ ሲሆን ከዚህ በኋላ በወረዳችን የሚገኝ ማንኛውም የጸጥታ ኃይላችን ጠላትን እንደማይታገስና ጥብቅ እርምጃ እንደሚወስድም እናረጋግጣለን። በወንድሞቻችን እልፈተ ህይወት የተሰማንን ሀዘን እጅግ መራር ቢሆንም የተሰውለትን አላማ የህዝብ ልማትና መልካም አስተዳደር ተጠቃሚነት ለማረጋገጥ የሚጠበቅብንን ለመወጣት ከምንጊዜም በላይ የምንተጋ መሆናችንን እንገልጻለን። ለቤተሰቦቻቸው ለወዳይ ዘመዶቻቸውና ለወልቃይት ጠገዴ ህዝብ መጽናናትን እንመኛለን ሲል ነው የጠገዴ ወረዳ አስተዳደር ይህንን ያዘን መግለጫም ያወጣው። በተያዘ መረጃም በአማራ ክልል ወልቃይ ጠገዴ ሰተቲ ሁመራ ዞን ሰተቲ ሁመራ ከተማ ሰላም ለማጽናት ህዝባዊ ሰልፍ ተካሂዷል። ለሌነት ከሚል ራስ ወዳድነት አመለካከት በመውጣት የእኛነት የሚል አብሮነትና ወንድማማችነት የሚጠናከርበት እሳቤን ማስረጽ ይገባል ያሉት የወልቃይ ጠገዴ ሰተቲ ሁመራ ዞን ዋና አስተዳዳሪ አቶ ሸተ ደምለው ናቸው። ፈጣሪ ጨለማን በንጋት ሲተካ የሰው ልጅ ደግሞ ሰላምን በትጋት በትጋትና በመስዋዕትነት ሊያረጋ መረጋገጥ ይገባልም ሲሉም ገልጸዋል። ማንነታችንን እና ወሰናችንን ለማጽናት ድርብ ድርብ ኃላፊነት አለብን ያሉት ዋና አስተዳዳሪው የነበርንበትን በማስታወስና ዛሬ ያለንበትን በመገንዘብ ከጨለማ ወደ ብርሃን የምናደርገውን ጉዟችንን ማስቀጠል ተገቢ ነው ሲሉም ተደምጠዋል። ወንድም ወንድሙን መጨፍጨፍ ይበቃል ያሉት አቶ እሸተም ጦርነት ለማስቀረት መወያየትና መነጋገር በማስቀደም ለሀገርና ለህዝብ በማሰብ የበልልነትን መንገድ መከተል አስፈላጊ ነው ብለዋል። ተፈጥሯዊ ማንነታችን በህዝቦች አንድነት ይጸናል ሲሉም ተናግረዋል። የወልቃይ ጠገዴ የወሰ ና የማንነት ጥያቄ ለማጽናት መንገድ ላይ ነን ሲሉም ገልጸዋል። ይህንን ጉዟችንን ከግብ ለማድረስ ሰላማችንን መጠበቅና ልማታችንን ማስቀጠል የዘወትር ስራችን ሊሆን ይገባልም ሲሉም አሳስበዋል። የሰልፉ ተሳታፊዎችም መንግስት በተደጋጋሚ የሚያቀርቡን የሰላም ጥሪና የህግ የማስከበር ስራዎችን እንደግፋለን ሲሉም ነው ድምጻቸውን ያሰሙት። በተጨማሪም በጫካ ያሉ ኃይሎችና ተላላኪዎችም ከባዳን ተልኮ ወጥተው የሰላምን አማራጭ ሊከተሉ ይገባል ሲሉም ጠይቀዋል። መንግስት አማራዊ ማንነታችንን በህግ አግባብ ሊመልስልንና ሊያረጋግጥ ጥልን ይገባል፣ ሲሉም ጥያቄያቸውን ሰንዝረዋል። ወደ ቀጣይ መረጃችን ስናመራ የሩሲያው ፕሬዚደንት ቭላዲሚር ፑቲን ለአሜሪካው ፕሬዚደንት ዶናልድ ትራምፕ ትልቅ ክብር እንዳላቸው በመግለጽ ትራምፕ የዩክሬንን ግጭት ለመፍታት እያደረጉት ያለውን ጥረት አሞካሽተዋል። በሚንስክ ከተካሄደው ከከፍተኛው የዩራሺያን ኢኮኖሚ ምክር ቤት ስብሰባ በኋላም ላይ ጋዜጠኞች ሲናገሩ ፑቲን ትራምፕን ጀግና ሰው ሲሉም ገልጸዋቸዋል። ወደ ዋይት ሀውስ ለመመለስ አስቸጋሪ ፈተናዎችን እንዳሸነፉም ጠቅሰዋል። ከእነዚህ መካከል በርካታ የግድያ ሙከራዎች ማለፋቸውን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 ይህ ዲፕሎማሲያዊ ግፊትም በሩሲያና በዩክሬን መካከል ቀጥተኛ ድርድርን እንደገና ለማስጀመር ረድቷል። ኪየፍ በ2022 በምዕራባውያን ደጋፊዎችም ጥያቄ ድርድሩን አቋርጣ ነበርም ተብሏል። በዚህ ወር መጀመሪያ ላይም በኢስታንቡል የተደረገው የቅርብ ጊዜ ድርድር እስካሁን ከተደረጉት ትልቁን የእስረኞችን ልውጥ ያመጣ ሲሆን ውይይቱንም ለመቀጠል ቃልም ተገብቷል። ትራምፕ በዚህ ሳምንት ከሩሲያ ጋር ግጭቱን የሚያስቆም ስምምነት ማየት እንደሚፈልጉም ተናግረዋል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስል ነበር አብራ ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቆዩልን።